ሴፕቴምበር 30 2022 በብዙ ወታደራዊ የመፈንቅለ መንግስቶች የምትታወቀው ትንሹ ሀገር ቦርኪና ፋሶ በዘጠኝ ወር ውስጥ ሁለተኛውን መፈንቅለ መንግስት እያስተናገደች ነው። በጣም ከባድ መሳሪያ የታጠቁ እንደዚሁም ሙሉ ወታደራዊ ዩኒፎርም የለበሱ ወታደሮች የሀገሪቱን ዋና የቴሌቪዥን ጣቢያ በመቆጣጠር በቀጥታ ስርጭት የሀገሪቱ ጊዜያዊ ፕሬዝዳንት የነበሩት ሌተናል ኮሎኔል ፖል ሄንሪ ዳሚባ ከስልጣናቸው እንደተወገዱ እንደዚሁም በሌላ ጊዜያዊ ወታደራዊ አስተዳደር እንደሚተኩ አስታወቁ።

ከዚህ በፊት በቦርኪና ፋሶ ነዋሪዎች ዘንድ የማይታወቅ ሲሆን ስሙም ካፒቴን ኢብራሂም ትራኦሬ ይባላል። ይህ የ33 ዓመት ወጣት ካፒቴን ኢብራሂም ትራኦሬ የቦርኪና ፋሶን ፕሬዚዳንትነት ከተቆጣጠረ አሁን ሁለት ዓመት ይሆነዋል። ታዲያ በዚህ በአጭር ጊዜ ውስጥ እጅግ በጣም አነጋጋሪ ወሳኝ፣ እንደዚሁም ቁርጠኛ የሚያስብሉ ውሳኔዎችን የወሰነ ሲሆን በሀገሩ ህዝብ በጣም ሲወደድ በዩሮፓያኖች እንደዚሁም በአሜሪካኖች ዘንድ ደግሞ በጥርጣሬ እንዲታይ አድርጎታል። ታዲያ ይህ ካፒቴን ማን ነው? ስልጣኑንስ እንዴት ያዘ? ይህንን ታሪክ በደንብ ለመንገር በታሪክ የኋሊት ተመልሰን ስለ ቦርኪና ፋሶ ታሪክ በአጭሩ እነግራችኋለሁ። ከዛ በኋላ ስለ ኢብራሂም ትራኦሬ ታሪክና እንዴት ስልጣን እንደያዘ እነግራቸውናል ወደ ቦርኪና ፋሶ በፈረንሳይ ቅኝ ከመገዛቷ በፊት የተለያዩ ትናንሽ ኪንግደሞች የነበሩባት አካባቢ ስትሆን የተለያዩ ጎሳዎች የተለያዩ ኪንግደሞች በአንድ ላይ የሚኖሩባት አካባቢ ነበረች። በ19ኛው መቶ ክፍለ ዘመን ዩሮፒያኖች አፍሪካን ቅኝ መግዛት ሲጀምሩ ፈረንሳይ ነበረች ወደ አሁኗ ቦርኪና ፋሶ እንደዚሁም ወደ ተለያዩ የምዕራብ አፍሪካ ሀገሮች በመሄድ የፈረንሳይ ምዕራብ አፍሪካን ወይም ደግሞ ፍሬንች ዌስት አፍሪካን ያቋቋሙት። በዚህ በፍሬንች ዌስት አፍሪካ ሪጅን ውስጥ የነበሩት ሀገሮች እነ ጊኒ፣ አይቮሪኮስት፣ ማሊ፣ ሞሪታንያ፣ ኒጀር፣ እንደዚሁም የዛሬዋ ቦርኪና ፋሶ የያኔ ደግሞ አፐር ቮልታ ተብላ የምትጠራው ሀገሮች ነበሩበት። እንግዲህ የቅኝ ግዛት ጥሩ የለውም እና የፈረንሳይ ቅኝ ግዛት እነዚህ አካባቢዎች ላይ በጣም ብዙ ሺህ ዓመት የቆዩ ቋንቋዎችን፣ ባህሎችን እንደዚሁም ሃይማኖቶችን ያጠፋ ሲሆን በኢኮኖሚው ዘርፍ ደግሞ የሀገሪቱን ተፈጥሯዊ ሀብቶች፣ እንደዚሁም የሰውን ጉልበት በጣም በጣም መዝብረዋል። ይህ የፈረንሳይ ቅኝ ግዛት እንግዲህ እስከ ፈረንጆቹ አቆጣጠር 1960 ማለትም ለ64 ዓመታት ቦርኪና ፋሶ ውስጥ ወይም ደግሞ አፐር ቮልታ ውስጥ የቆየ ሲሆን ቦርኪና ፋሶ በ1960 ነፃ ሀገር ሆና ተመስርታለች። ኢንዲፐንደንስ አክቲቪቲስ ፎር አፐር ቮልታ ቢጋን ዊት የአራይቫል አት ዋጋዱጉ ካፒታል ሲቲ ቪዚቲንግ ዲግኒታሪስ ኢንክሉዲንግ ኦፊሻልስ ፍሮም አዘር ካንትሪስ። ቦርኪና ፋሶ እንደዚሁም ሌሎቹ እነዚህ የምዕራብ አፍሪካ የፍሬንች ኢምፓየር ስር የነበሩ ሀገራት ራሳቸውን የቻሉ ሀገራት ከሆኑ በኋላ የፈረንሳይ መንግስት የተለያዩ የኢኮኖሚ እንደዚሁም የፖለቲካ ተጽዕኖችን በማሳደር ሀገሮቹ ራሳቸውን የቻሉ ጠንካራ መንግስት እንዳይሆኑ የፈረንሳይ መንግስት ላይ ጥገኛ ሆነው እንዲኖሩ አድርጓል። የአሁኗ ቦርኪና ፋሶ የያኔዋ አፐር ቮልታ ነፃ ሀገሮና ከተመሰረተች በኋላ የመጀመሪያ ፕሬዚዳንት ሆነው የተመረጡት ማውሪስ ያሜኦጎ ሲሆኑ እሳቸው የሚመሩት የነበረው ፓርቲም ከፈረንሳይ ቅኝ ግዛት ለመላቀቅ በነበረው ትግል ዋነኛውና ግንባር ቀደሙ ነበር። ፕሬዚዳንት ያሚኦጎ ወደ ስልጣን ከመጡ በኋላ ከወሰዷቸው የመጀመሪያ እርምጃዎች መካከል ስልጣናቸውን ማጠንከር በሀገሪቱ ውስጥ ምንም አይነት ተቀናቃኝ እንዳይኖር ማድረግ ነበር። እኚህ ፕሬዝዳንት ይህንን ያደረጉት የተለያዩ ፖለቲካ ፓርቲዎችን በማገድ እናም ደግሞ ሰራዊታቸውን በማጠንከር የተለያዩ የወታደራዊ ኮሌጆችንም በመክፈት ነበር። ታዲያ ይህ የእሳቸው እርምጃ በሀገሪቱ ውስጥ ከፍተኛ ተቃውሞ ያስከተለ ሲሆን የተለያዩ የተማሪ አመጾች። እንደዚሁም የተለያዩ ተቃዋሚ ሰልፎች በሀገሪቱ በጣም በጣም ተበራከቱ። እነዚህ አመጾች ናቸው ቦርኪና ፋሶ ሀገር ከሆነች ከስድስት ዓመት በኋላ በታሪኳ ለመጀመሪያ ጊዜ የመጀመሪያውን ወታደራዊ መፈንቅለ መንግስት እንድታስተናግድ በር የከፈቱት። ይህንንም የመጀመሪያውን ወታደራዊ መፈንቅለ መንግስት የመሩት ሌተናል ኮሎኔል ሳንጎሌ ላሚዛና ሲሆኑ እሳቸውም ግን ለህዝቡ የሚመቹ አልነበሩም። ይህ የእሳቸው አገዛዝ የተለያዩ የወታደራዊ አገዛዝ ስልቶችን ከተለያዩ የሲቪል አገዛዝ ስልቶች ጋር አንድ ላይ አድርጎ የሚሰራ የነበረ ሲሆን ከብዙ አመታት ሰላማዊ ሰልፍና ከብዙ ተቃውሞ በኋላ ሁለተኛው መፈንቅለ መንግስት ድጋሜ በወታደሮች ተካሄደ። ይህ ሁለተኛው ወታደራዊ መፈንቅለ መንግስት በ1980 የተካሄደ ሲሆን እሱን ደግሞ የመሩት ኮለኔር ሳዬ ዘርቦ ይባላሉ። እሳቸውም ስልጣን ላይ ብዙም አልቆዩም። ከሁለት ዓመት በኋላ በሜጀር ጆን ባፕቲስቴ ኦድራ ኦጎ ተተኩ። እሳቸውም ብዙ አልቆዩም። ወዲያው ከአንድ ዓመት በኋላ በሌላ ወታደራዊ መፈንቅለ መንግስት በወጣቱ ካፒቴን በቶማስ ሳንካራ ተተኩ ቶማስ ሳንካራ ለአሁኑ የቦርኪና ፋሶ ታሪክ በጣም ወሳኝ መሪ ሲሆን ወደ ስልጣን የመጣውም ልክ እንደ ኢብራሂም ትራኦሬ ገና በወጣትነቱ በ33 ዓመቱ ነው ይህ ወጣት ፕሬዚዳንት ቶማስ ሳንካራ በአፍሪካኖች ዘንድ በጣም ተወዳጅ የነበረ እንደዚሁም በአንቲ ኢምፔሪያሊዝም በአንቲ ኮሎናይዜሽን አቋሞቹ በአፍሪካኖች ዘንድ የሚወደድ በነጮች ዘንድ ግን እጅግ የሚፈራ እንደዚሁም የሚጠላ መሪ ነበር። ከካፒቴን ቶማስ ሳንካራ ስር ነቀል ለውጦች መካከል የሀገሪቱን ስም ከአፐር ቮልታ ወደ ቡርኪናፋሶ የቀየረ የቀይረ ሲሆን ቡርኪናፋሶ ፋሶ ማለትም ዘላንድ ኦፍ ብሬቭ ኦር ኦነስት ሜን ወይም ደግሞ የእውነት ተናጋሪዎች ሀገር እንደማለት ነው። ፐርሶን አን ፓርቲኩሌር ፑር ኑ ቡርኪናቤ

የአሜሪካውን የእርዳታ ድርጅት ዩኤስኤድን የኢንተርናሽናል መኒፈንድ ወይም ደግሞ አይኤምኤፍን እንደዚሁም የወርልድ ባንክን ከሀገሪቱ አግዶ ነበር። ከዚህም በተጨማሪ የቦርኪና ፋሶን ተፈጥሯዊ ሀብቶች ናሽናላይዝ አድርጎ የነበረ ሲሆን ይህም ማለት የቦርኪና ፋሶ ወርቆች፣ እንደዚሁም የተለያዩ ማዕድኖች በራሳቸው በቦርኪና ፋሶ ዜጎች ወጥተው እንዲሸጡ ከነጮች ምዝበራ እንዲላቀቁ ከፍተኛ ጥረት እያደረገ ነበር። ከዚህም በተጨማሪ በሀገሪቱ ውስጥ በሽታ እንዲቀንስ፣ እውቀት እንዲስፋፋ፣ እንደዚሁም ድርቅ እንዲቀንስ በጣም በጣም ብዙ ስራዎችን የሰራ ሲሆን በሀገሪቱ ህዝቦች ዘንድ በጣም ተወዳጅ የነበረ መሪ ነበር። እንግዲህ ቶማስ ሳንካራ በጣም በሚያሳዝን ሁኔታ ስልጣን ላይ ብዙም አልቆየም። በጣም ብዙ ነገር ይሰራል ተብሎ ሲጠበቅ ስልጣን ከያዘ ገና በአራት ዓመቱ ብላይሴ ኮምፓኦሬ በተመራ ወታደራዊ መፈንቅለ መንግስት ከአስራ ሁለት የቅርብ ጓደኞቹ ጋር እያለ እጅግ በጣም በሚያሳዝን ሁኔታ ተገደለ። በነገራችን ላይ የካፒቴን ቶማስ ሳንካራ ግድያ ላይ የሲአይኤ እንደዚሁም የፈረንሳይ መንግስት እጃቸው በቀጥታ እንዳለበት ከብዙ ዓመታት በኋላ ይፋ የወጡ ድብቅ መረጃዎች ያሳያሉ። አዲሱ ፕሬዝዳንት ኮምፓኦሬ ወደ ሥልጣን ከመጣ በኋላ ለ27 ዓመታት ቦርኪና ፋሶን የገዛ ሲሆን በዚህ ጊዜ ውስጥም አገዛዙ በጣም በሙስና የተጨማለቀ እንደዚሁም ከፈረንሳይና ከአሜሪካ መንግስቶች ጋር በመሆን የቦርኪና ፋሶን ወርቆች እንደዚሁም የተለያዩ ንጥረ ነገሮች በመሸጥ የሚታወቅ በሀገሪቱ ህዝብ ዘንድ ደግሞ እጅግ በጣም የሚጠላ መንግስት ነበረ። ከብዙ አመታት የተቃውሞ ሰልፍና አመፅ በኋላ በ2014 ዓ ምት ፕሬዝዳንት ኮምፓኦሬ ስልጣኑን በገዛ ፍቃዱ የለቀቀ ሲሆን በጊዜውም ሌተናር ጄኔራል ኢዛክ ዚዳ የሀገሪቱ ጊዜያዊ ፕሬዝዳንት ሆነው ስልጣኑን በመያዝ በሚመጣው አመት ምርጫ እንደሚካሄድ አስታወቁ። ታዲያ እናንተ እዚህ ጋር በእርግጠኝነት ሌላ መፈንቅለ መንግስት የተካሄደ ሊመስላችሁ ይችላል፣ አይፈረድባችሁም። ነገር ግን እጅግ በጣም በሚደንቅ ሁኔታ በሀገሪቱ ውስጥ ዴሞክራሲያዊ ምርጫ ተካሂዶ አዲስ ፕሬዝዳንት ለመጀመሪያ ጊዜ በምርጫ ያለ መፈንቅለ መንግስት ወደ ስልጣን መጡ። ታዲያ የቦርኪና ፋሶ ታሪክ እዚህ ጋር ዴሞክራሲ ጀምረው የዴሞክራሲ ባህላቸውን አበልጽገው እያደጉ ሄዱ

በ2015 እንደዚሁም 16 የአይሲስ እንደዚሁም የአልቃይዳ አሸባሪ ቡድኖች በምዕራብ አፍሪካ በጣም ትልቅ ዘመቻ በመጀመር ቀጠናውን የጦርነት ማዕከል አደረጉት። ቦርኪና ፋሶን ጨምሮ እነ ማሊ፣ ኒጀር እንደዚሁም ናይጄሪያ በዚህ ጦርነት በጣም በጣም ትልቅ ዋጋ የከፈሉ ሲሆን በጣም ብዙ የሰው እልቂት እንደዚሁም የዘር ማጥፋት እንደተካሄደ መረጃዎች ያሳያሉ። እነዚህ የተለያዩ የአሸባሪ ቡድኖች ማለትም የአይሲስ እንደዚሁም የአልቃይዳ የምዕራብ አፍሪካ ክንፎች በ2019፣ 2020፣ 21 እንደዚሁም 22 ወደ 60 ፐርሰንት የሚጠጋውን የቦርኪና ፋሶ አካባቢ ተቆጣጥሮ የነበረ ሲሆን በቦርኪና ፋሶ ውስጥም ይሄ ነው የማይባል በጣም ትልቅ ጦርነት እንዲከሰት መንስኤ ሆነዋል። ይህም በጊዜው በነበረው መንግስት ላይ ከፍተኛ ተቃውሞ ያስነሳ ሲሆን ይህ ተቃውሞም በህዝብ ዘንድ ብቻ ሳይሆን በሰራዊቱ አባላት ዘንድም እየተሰማ መጣ። ከሰራዊቱ ወታደሮች መካከል በፕሬዝዳንቱ በጣም ተስፋ ቆርጠው ከነበሩ እንደዚሁም በጦርነቱ ተሰላችተው ከነበሩ ወታደሮች መካከል አንደኛው ካፒቴን ኢብራሂም ትራኦሬ ነበር። ውትድርናን በ2009 የተቀላቀለው ኢብራሂም ትራኦሬ በሀገሪቱ የመከላከያ ኮሌጅ ውስጥ ገብቶ የተማረ ሲሆን ከተመረቀ በኋላም ወደ ሞሮኮ በመሄድ የአየር ወለድ ስልጠና ወስዷል። ከዛ በኋላም በሰሜን ቦርኪና ፋሶ ከጂሃዲስቶች ጋር በነበረው ጦርነት ወሳኝ ሚና እንደተጫወተ ይነገራል። ከቦርኪና ፋሶ ውጪም በማሊ የዩናይትድ ኔሽንስ አርሚ አባል በመሆን እዛም ካሉ አሸባሪዎች ጋር በመዋጋት ከፍተኛ ልምድ እንደዚሁም ኔትወርክ ያዳበረ ሲሆን ከዛ በኋላ ወደ ሀገሩ ሲመለስም በሰራዊቶቹ ዘንድ በከፍተኛ ደረጃ ስሙ የገነነ እንደዚሁም የሚከበር የሰራዊት መሪ ለመሆን በቅቷል። በተመሳሳይ ጊዜ የቦርኪና ፋሶ ችግር የበለጠ እየተባባሰ ነው። ህዝቡ በመንግስት ላይ ያለው እምነት እየሳሳ፣ መንግስትም ከጂሃዲስቶች ጋር በነበረው ጦርነት ለእርዳታ ወደ ህዝቡ ሳይሆን ወደ ድሮ ቅኝ ገዣቸው ፈረንሳይ እንደዚሁም ወደ አሜሪካ ፊቱን ማዞር ጀመረ። ይሄ ሁሉ ችግርና ጣጣ ነው እንግዲህ በጃንዋሪ 2022 አዲስ መፈንቅለ መንግስት እንዲካሄድ መንስኤ የሆነው ይህኛው ወታደራዊ መፈንቅለ መንግስት በሌተናል ጀነራል ፖል ሄንሪ ዳሚባ የተመራ ሲሆን ቦርኪና ፋሶን ወደ ሰላም ለመመለስ ከጂሃዲስቶች ጋር የሚደረገውንም ጦርነት በአሸናፊነት ለመወጣት ቃል ገብቶ ወደ ስልጣን መጣ። ይህኛው መንግስት ብዙም አልቆየም። ከስምንት ወር በኋላ በካፒቴን ኢብራሂም ትራኦሬ በተመራው ሌላኛው መፈንቅለ መንግስት ከስልጣን ተወገደ። ካፒቴን ኢብራሂም ትራኦሬ ወደ ስልጣን ከመጣ በኋላ በጣም አስደናቂ የሆኑ ወሳኝ እንደዚሁም በጣም ደፋር እርምጃዎችን ወስዷል። ከእነዚህም መካከል የፈረንሳይን መንግስት ከሀገሩ ያባረረ ሲሆን ከፈረንሳይ ጋር ጥሩ ግንኙነት አላቸው የሚባሉትን የራሱን ጎረቤት ሀገሮች እነ ጋናን እንዲሁም ናይጄሪያን ከሀገሩ አግሏል። ከዚህም ከፍ ባለ ደረጃ ከማሊና ከናይጀር ጋር በመሆን አዲስ ፌዴሬሽን የመሰረቱ ሲሆን የእነዚህ ሁለት ሀገራት መሪዎችም እንደ ካፒቴን ኢብራሂም ትራኦሬ በመፈንቅለ መንግስት ነው ወደ ስልጣን የመጡት። ታዲያ የኢብራሂም ትራኦሬ መንግስት በአፍሪካኖች ዘንድ ተወዳጅነትን ያገኘ ሲሆን፣ በአውሮፓያኖች እንደዚሁም በአሜሪካኖች ደግሞ እጅግ በጣም እየተጠላ ይገኛል። አፍሪካውያኖች ኢብራሂም ትራኦሬ እንደ ድሮ ፕሬዚዳንት ካፒቴን ቶማስ ሳንካራ በሲአይኤ እንደዚሁም በፈረንሳይ ደህንነት ሰዎች ሊገደል ይችላል የሚል ፍራቻ አለባቸው። ከዚህም ይባስ ብሎ ባለፉት ሳምንታት የአሜሪካ ከፍተኛ ጄኔራሎች ይህ አዲሱ ፕሬዚዳንት በሙስና ውስጥ እንዳለበት የሀገሪቱን የጎልድ ማዕድኖች እየበዘበዘ እንደሆነ ምክንያት እየሰጡ ይገኛሉ።

እንደው ይሳካለት ይሆን ወይስ ደግሞ እንደ ድሮ ፕሬዚዳንት ቶማስ ሳንካራ በአጭሩ ይቀጭ ይሆን? እስኪ ከታች በኮሜንት የሚሰማችሁን ጻፍ ጻፍ አድርጉልኝ፣ እናውራበት፣ እንነጋገርበት። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ በተመሳሳይ ቪዲዮ እስከማገኛችሁ ድረስ ሰላምኑልኝ። ፒስ